እኔ ደግሞ አባቴ ከመከረኛ አንድ ምክር የምከርህ፣ መስራት ባለብህ ሰዓት ካልሰራህ መሳቅ ባለብህ ሰዓት ታለቅሳለህ። እና ሁሌ መስራት የትም ብትሄድ ሳትፈራና ሳትኮራ እንድትቆም የሚያደርገ ነገር ቢኖር ስራ ነው። ስራ ያስከብርሃል። ብቸኛው ከሰው እኩል ለመሆን ያለ አማራጭ ሥራና ስራ ብቻ ነው። ራስህን በሰባ ዓመት አስብ። ጸጥ ባለ ክፍል ውስጥ ብቻህን ተቀምጠህ የድሮ ፎቶዎችን እየተመለከትክ ጓደኞችህን፣ ሕልሞችህን፣ ወጣትነትህን ፈገግ ትላለህ። ግን በጥልቅ ስሜት ውስጥ የሆነ ነገር በሹክሹክታ ይናገርሃል። ወደ ኋላ መመለስ ብችል ኖሮ እና ወጣት የነበርኩትን ራሴን እውነቱን ብነግረው ኖሮ ብለህ ታስባለህ። ይሄ ምክር ወሳኝ ስለሆነ ለእናንተው ላጋራችሁ። ልጆቼ አሉ እንደ ግሪደር አትሆኑ አሉ። ግሪደር ጎዳና ይቆፍራል፣ አስፋልት ይሰራል፣ ድንጋይ ያስወግዳል። ሚና ብዙ ነው የሚሰራው ግሪደር። እንደ ግሪደር አትሆኑ አሉ ለምን ሲሏቸው እሳቸውም ሲተነትኑ ምን አሉ? ግሪደር ይሰራና አስፋልቱን ከሰራው ካለማው በኋላ አስፋልቱ እንዳለቀ አስፋልቱ ላይ የመሄድ እድል አይሰጠው ለምን አስፋልቱን ይጎደዋል ተብሎ ይታሰባል ግልጽ ነው ስለዚህ ግሪደር ምን ይደረጋል ወደ ዳር ይወጣና ይቆለፋል ሌላ አስፋልት ሲበላሽ ይፈለግ እንደ ግሪደራት ሆኖ አሉ አባት ምክንያቱም አንድ ቀን ያ አዛውንት አንተ ትሆናለህ። አንድ ቀን ዛሬን ወደ ኋላ ትመለከታለህ እና የምታባክናቸው እነዚህ ቀናት ዳግም የማታገኛቸው ወርቃማ ቀናት እንደነበሩ ትገነዘባለህ። ጊዜውን የማይጠቀም ሰው ማለት የስሜቱ ባሪያ ነው። ምክንያቱም እረፍ ሲለው ያርፋል። ፊልም ይኸው ሲል ፊልም ያያል። ቲክቶኩን ተጠቀም፣ ሶሻል ሚዲያውን ክፈት፣ ስልክህን እንዲያር ቲቪውን ክፈት፣ የሆነ ነገር አርግ ሲለው ስሜቱ የያዘውን ያደርጋል። ወጣት የነበር ከሆነ ራስህ ምን ትነግረው ነበር? እንዲህ ትል ይሆን? ኃይል እያለኝ ብዙ ብጸልይ ኖሮ። ሰዎች ስለኔ ምን እንደሚያስቡ ግድ መስጠት ባቆም ኖሮ። እስካሁን ድረስ ወላጆቼን ባዳመጥ ኖሮ። ወይም ምናልባት እስክሮል በማድረግ ያነሰ ጊዜን ባጠፋ ኖሮ እና ከአላህ ጋር በመነጋገር ብዙ ጊዜ ባሳልፍ ኖሮ። ምን ትለው ነበር? አንዴ ይባላል አንድ ኢማም ከሰለፎች ውስጥ መስጂድ ኢማም ናቸው፣ ሊያሰግዱ ገቡ። ማሰገድ ጀመሩ። አላህ አክበር ብለው እርሳቸውን አጋጣሚ ወደዛ ሰፈር ሊጎበኙ የሄዱ እዛ አካባቢ ሰፈር ሶስት ወጣቶች አሉ። ተጅዊድ አቀራራቸው ፐርፌክት ነው። መስጂድ ገቡና ተከትለው ሰገዱ። ያን ሰፈር አያውቁትም። ሲሰግዱ፣ ኢማሙ ሲያሰግዱ፣ ትልቅ ሸህ ናቸው፣ ግን ተጅዊዳቸው ደካማ ነበር። አንደበታቸው ብዙ አይሰማም እና እንደምንም አድርገው ሶላቱ ሲያሰግዱት እነዛ ሰዎች ሶላት ላይ የሆነ ወጣቶቹ ተሳቀቁ። እንዴት አይነት አቀራረብ የሚቀሩት ምን አይነት ሶላት እየተቿቸው፣ ሶላትን ጨረሱ። ሶላት ውስጡ ነው ድምፅ እያሰሙ አስተካክል ይሏቸው ነበር እያሉ ሰበርከው ምናምን ለማለት ሶላት አለቀ። ዞር ሲሉ አዩዋቸው፣ ወጣቶች ናቸው። ተግባቡ። ከዛ ሲቀሩ ሰሟቸው፣ ተጁዊዳቸው ፐርፌክት ነው። ከዛም ሶላት አለቀ። ወጣቶቹ ሞቱ ስላሰጋገዳቸው እየተቹ እያወሩ ጉዞ ጀመሩ። በረሃውን ሲያቋርጡ አንድ ትልቅ አንበሳ ፊት ለፊታቸው መጣ። የት ይግቡ? ሩጫ ተጀመረ። ዛፍ ላይ ተንጠለጠሉ። እንዴት ይውረዱ? አንበሳው ቆሟል። ዛሬ አለቀልን ብለው ተስፋ እንደቆረጡ ከትንሽ ደቂቃ በኋላ ይሸኽ መጡ። አጋጣሚ መዛልፈው ነው የሚሄዱ ወደ ቤታቸው። ሲያዩዋቸው ዛፍ ላይ ተንጠልጥለዋል። ከታች አምቧ አንበሳ ይጮኋል። ከዛም ሰውየው መጡና አንበሳውን ሂድ እዚህ ቦታ ልቀቅ ብለው ሲመቱት ጥሎ ሄደ፣ ፈርቷቸው ሮጠ። እዛ ልጆቹን ውረዱ አሏቸውና ከወረዱ በኋላ አያችሁ ወጣቶች አሉ ምላሳችሁን አጸዳችሁ፣ ልባችሁን ረስታችሁ፣ አንበሳ አስፈራችሁ አሏቸው። እኛ ልባችን አጸዳን ምላሳችን ቢወላገድም አንበሳ ፈራና አሏቸው። ግልጽ ነው። ምላሳ ይጽዳ እያልን አይደለም መልእክቱ። ትልቁ ትኩረት ለውስጥ ይሰጥ። አላህ ወጣትነትን አንድ ጊዜ ብቻ ይሰጥሃል። ግን አብዛኞቻችን እስኪ ጠፋ ድረስ ዋጋውን አንረዳውም። ነቢዩ ሰለላሁ አለይሂ ወሰለም እንዲህ አሉ፣ አምስት ነገራቶችን ከአምስት ነገሮች በፊት ተጠቀምባቸው፤ ወጣትነትህን ከእርጅናህ በፊት፣ ጤንነትህን ከህመምህ በፊት፣ ሀብትህን ከድህነትህ በፊት ትርፍ ጊዜህን ከመጨናነቅህ በፊት እና ሕይወትህን ከመሞትህ በፊት ማረፍን ድሎትን የዓለም መጨረሻ የእውቀት መጨረሻ አድርገህ ከተነሳህ ድክመት ነው በራሱ ስህተት ነው በራሱ ሰው በመሥራቱ ነው ትልቅ የሚሆነው በመሥራቱ ነው ጤነኛ የሚሆነው በመሥራቱ ነው አዋቂ የሚሆነው እሱ ባጎደል ቁጥር ራስክን እየበደልክ ነው ያለው ማለት ነው። ዙሪያህን ተመልከት። ሁሉም እየተጣደፈ ነው። ገንዘብ፣ ዝና፣ ተከታዮች ወቅታዊ ነገሮችን እያሳደዱ ግን፣ በጣም ጥቂቶች ናቸው ሰላምን የሚያሳድዱት። በኋላ ጸልያለሁ ትላለህ፣ ግን በኋላ ማለት ፈጽሞ አይደለም ማለት ይሆናል። በሚቀጥለው ረመዳን እጀምራለሁ ትላለህ፣ ግን በሚቀጥለው ረመዳን ባትደርስስ? ዲስፕሊን ያስፈልጋል። ዋጋ መክፈል ዲስፕሊን ማለት ምን ማለት መሰለህ? እየመረረህ እየደበረህ ማጥናት፣ እያስጠላህ ተነስተህ መስራት። ተደብቀህ ማንም ሳይ የምትለፋ ከሆነ ሰው እያየህ በአደባባይ ትሸለፋለህ። እስከሆነ ጊዜ ከሚከፈል በላይ ልትሰራ ትችላለህ። ምንም ላይ ከፈልህ ሁላ ይችላል በነፃ ልትሰራ ትችላለህ። የሆነ ጊዜ ላይ ግን ከሰራኸው በላይ ይከፈላል። ምን ልላችሁ ፈልጌ ነው፣ አውት ማርክ ማድረግ ነው እንጂ አውት ስማርት ማድረግ የለብህ

ቢግን ወጣ እንደን ማይንድ ማለት እሱ ነው። በአይምሮ ተርሰው ከዛ በተግባር ትጀምረው የማይቆም ጥረት ነው። ቢወተ ለሚት ወደፊት አዛውንት ስትሆን ይሄን ትመኛለህ። ብርድ ቢሆንም እንኳን ለፈጅር ነቅቼ ቢሆን ኖሮ፣ ሰዎችን በፍጥነት ይቀርብል ኖሮ እና በልቤ ውስጥ ያነሰ ጥላቻን ብሸከም ኖሮ፣ ሌሊቶቼን አላህም በማስታወስ ባሳልፍ ኖሮ ብለህ መዝለላ ያስደስትም መጨፈር ያስደስትም። ያስደስተን አልኩ ተደስተናል። ፈታዋረክ እዚህ ማለት ደስ ይላል፣ አይደለ? ይሄንን በዚህ ላደንቅ አልችልም። ለምን? ከባድ አይደለም። ደስ ነው የሚለው። በማደንቅ ግን ምንድነው? ሃይማኖት ላይ ጠበቅ ያለህ ሰው ብትሆን አደንቅሃለሁ። አንብል ብትሆን ያንን ማድረግ እየቻልክ ነው። ብትሆን ግን የማይቻልን ነገር መቻል ነው ግብዝና እንጂ አዳሜ ሁሉ እድሉ እንዲያገኝ ሊያደርገው የሚችለውን ነገር ስላደረግ አትቀበርም። በጊዜ ይመላለው። በእርግጥ ሰው ሁሉ በኪሳራ ውስጥ ነው። እነዚያ ያመኑትና መልካም ስራዎችን የሰሩት ካልሆኑ በቀር እና እውነትንና ትዕግስትን የተመካከሩት ካልሆኑ በቀር ስብሃነላህ፣ አላህ በጊዜ ይምላል። ምክንያቱም ጊዜ ነፍሳችንን በፍጥነት የሚገድላት ነው። እዝነቴ ቁጣዬን ቀደመች ብሏል። በቃ እዝነቱ ይቀድማል። አላህ ሱብሓነ ተዓላ ቁጣው የሚመጣው ሰቡርነቱ ጋርም ተያይዞ ነው። በጣም ታግሶ ነው፣ አላህ ጊዜ ሰጦ ነው። ተመልከት ህሊና የሚባል ነገር ፈጠረልን አላህ። ልክ እንደ ነቢዩላህ ኢብራሂም ዓለይሂ ሰላም አስተንትኑ፣ አመዛዝኑ። ጨረቃን አዩ፣ ጌታዬ ጨረቃ ነው አሉ። መጀመሪያ የሚገዙት አባቶቻቸው የሚገዙት ጣዖታት አምላክ እንዳልሆኑ እርግጠኛ ሆኑ። እንደውም ሰባብረው አዩት፣ ራሱን መከላከል እንደማይችል አረጋገጡ። ከዛስ ጨረቃ ጋር መጡ፣ ይህ ነገር እንደ ጌታዬ ነው

አላህ ለህሊናችን ብቻ አልተሆንም፣ መልእክተኛ ላከ። መልእክተኛም ተልእኮ ውስጣችን ስቲል የሚነግረን እውነታ ደግሞ አለ። ስተፍቲ ነፍሰከ ወይ ወይን አፍታከናስ አፍቶክ። ምንም ነገር እኮ ቢሆን ራስህን መሸወድ አትችልም። ትክክል ያልሆነ ነገር ስትሰራ አረ መሐመድ ይለሃል፣ ውስጥህ ይነግርሃል በደንብ። የተለያየ ነገር ፈጥረህ ልትሸፍነው ብትሞክር እንኳ ጎልቶ ይወጣብሃል። እንትን ማድረግ ከዛ መራቅ አይቻልም፣ ከዛ መሸሸት አይቻልም፣ ከራስህ መሸሸት አትችልም። እነዚህ ነገሮች ሁሉ ተሟልተው ሌሎች ብዙ ሪሳላዎች በየቀኑ እየላከልን አላህ ሰው ሲሞት እያየን አደጋ ላይ ሲወድቅ እያየን ሰው ኩላሊቱ ሲታጠብ እያየን ማሳጠብ ያጡ ተቸግሮ እያየን ብዙ ሰው በጣም ይህ ሁሉ ሪሳላ ነው። እኔ ለአንተ የዋልኩትም ውለታ ተገንዘብ ነው አላህ እያለን ያለ የወደፊቱ አንተነትህ ብዙ ገንዘብ አያስፈልጉም፣ ሌሎች ብዙ ፎሎወሮችን አያስፈልጉትም። አንተን ይፈልጋል የዛሬውን አንተን፣ ትክክለኛ ምርጫዎችን እንድታደርግ አብሮት የሚኖረውን ሰላም እንድትገነባ፣ ከጸጸት እንድትጠብቀው በአይምሮ ያላሰብከው ነገር በእውን እንዲሳካ አጠብቅ። በአይምሮ አሰላስለው፣ የሆነ ነገር በደንብ አስበው፣ ከዛ በኋላ ያን ነገር ለማሳካት ምንድነው የሚጠበቅብኝ የሚለው ነገር ፕሮጀክት አድርገህ ስራ። ታይም ፍሬም ምናምን ይኖር በተቻለ መጠን። ስለዚህ ያ ትልቅ እነዛ ትልልቅ ጎሎች ለማሳካት የሚጠበቅብህ ትናንሽ ነገሮች በየቀኑ እየገደልክ ሄድ። ነገ እነዚህ ሁሉ ትንንሽ ነገሮች ከገደል በኋላ ያ ትልቁ ነገር አቺቭ እንደምታደርግ ምንም ጥርጥር፣ ምክንያቱም አንድ ቀን በመቃብር ውስጥ አይኖችህን ትከፍታለህ። ከዚህ በፊት የላከው መልካም ስራህ ካልሆነ በቀር እና ከዚህ ዓለም ምንም አይጠቅምም። ያኔ ነው ይህን ማስታወሻ ባዳምጥ ኖሮ ብለህ የምትመኘው። የደሃ ልጅ መሆን ወዝ ብቻ አይነጥቅም፣ ምቾት ብቻ አይሰርቅም። የአቄ ማልዘመናት እንደውሻ ቁስል በቶሎ አይደርቅም። ማፍቀድህ ቀልድ ነው፣ ስሜት ይጎዝቋላል፣ ሀዘን ይረክሳል። በሰዋብ ሳይሞላ አባባይም የለ አይዞባይም። ላንዴ ሀብት ጭንቅላት ነው፣ አስብበት ጓዴ አስብ አስብ አስብ አስብ ዙሪን አክረው በመጡ ድንጋዮች የሚመታህ ልጅ አባት እንዳይኖረው አሳልፈው ጋግለት የነገውን ቂጣ ባታገለህ መንገድ ልጅህ እንዳይመጣ አንዴ ከጀመረ ድህነት መርዝ ነው ከደም የማይወጣ እንግዲህ የሰባ አመቱ ራስህ አሁን መልእክት ቢልክልህ ኖሮ እንዲህ ይል ነበር ወጣትነትህ በእሱ ላይ የተመሰረተ ያህል ጸልይ ወላጆችህ ለዘላለም እንደማይኖሩ አድርገህ ውድድ ይቅር በል እና ወደ አላህ ተመለስ፣ ጊዜው ከማለፉ በፊት። ይህን ምድር ምንድን ነው? አንድ ሰው ዓላማ ሲኖረው ስለሚለብሰው አይጨነቅም፣ ስለሚጠጣው አይጨነቅም። እዚህ ጋር ለማደር ራሱ ዝግጁ መሆን አለበት። ሰው ራሳችንን ሳክሪፋይስ ማድረግ አለብን። ምክንያቱም እውነቱ ከወደፊቱ ራስህ ጋር መነጋገር ትችላለህ። ዛሬ የምትሰራው እያንዳንዱ መልካም ተግባር ወደፊት የሚያስተጋባ መልእክት ነው። ኃጢአትን የምትቃወምበት እያንዳንዱ ጊዜ፣ በንስሐ የምታፈሰው እያንዳንዱ እምባ፣ አስተግፊሩላህ የምትልበት እያንዳንዱ ጊዜ የወደፊትህ ራስህን በምስጋና ያስቃል። በሰው እጅ እንደተሰራ የተሰማቸው ስሜቶች እንዲሰሙኝ ይፈልጋሉ። ጥያቄ ጸጥ ባለ ዓለም ላይ ያላለቀ ጩኸቴን ማሰማት አይደለም። የዚህን ያህል ስሜትን የመፍጠር አቅም እንዳለኝ ማስብ እኔ ማንኝ። ነገር ግን አንድ ናፍቆታለኝ፣ የሆነ ሰው ልብ ውስጥ መቀመጥ መታሰብ እንግዲህ ዛሬን ኑር። የወደፊትህን ራስህን እንዳገኘህ አድርገህ እናም ኩራት እንዲሰማው እንደምታደርገው ቃል ግባለት። ምክንያቱም አሁንም ትችላለህ፣ አሁንም ጊዜ አለህ። የሰው ልጅ አትለምን፣ አትጠይቅ፣ አትጠይቅ። የሰው ልጅ ወደ ሰው ልጅ ልባህ ይመቃ ሰበብ ልታደርስ ትችላለህ። ስራ ተለያየ ነገር ይህ እንዴት ላድርግ ግን፣ ሰውን አትለምን፣ አትጠይቅም። በሩ የማይዘጋውን አላሁ ስብሐነሁ ወተዓላ እንለምን

ቁጣህን በኔ ላይ ከማውረድ በአንተ እጠበቅለዋለሁ፣ ነህ ስል ስለም የእሳቸው ትልቅ ጭንቀታቸው ጌታዬ፣ ተቆጠህብኝ እንዳይሆን ብቻ እንጂ። ወላኪነ ራሕመተ አውስዕ፣ ራሕመትህ ግን ሰፊ ነው። አው የሕል ዐለየ ሰኸጡክ ወይ፣ በእኔ ላይ ያንተ ጥላቻ እንዳይሰፍንብኝ፣ እንዳይመጣብኝ ነው የምፈራው የምትጠበቀው ባአንተ እሱን ነው። ለከል ዑትባ ሐታ ተርዳ የአንተን ውዴታ እስከማደርግ ድረስ ውዴታ ው በዚህ ቻናላችን ላይ የምናነሳቸው ሀሳቦች የሚመቿችሁ ከሆነ እና የበለጠ ወደ አላህ መቃረብ የምትፈልጉ ከሆነ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን እያነሳን ከአላህ ጋር የሚያቀራርቡን ተግባራቶችን በጋራ ለመተግበር እንሞክራለን። የተለያዩ ዱዓዎችን እንማራለን። የተለያዩ ነገሮችን እናደርግበታለን። ኮሚኒቲውን ለመቀላቀል ኮመንት ላይ ሊንኩን አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ።